ቲና እንግዲህ ቀበሌ ሄዳ ያባየን መሞት ለልጁ ለካሌብ ወረቀቱን ትሰጠዋለች። ከዚህ በኋላ አማራጭ የለንም ማመና ያለብን የካሌብ አባት ዳኒን ተከታትሎ ዳኒን ያገኘዋል እንዳልሞተ ላደረገው ነገር ሁሉ አመስግኖ ከጨረሰ በኋላ ቲና መኖሬን እንድታቅ አልፈልግም። እንደዛው እንደሞትኩ ሞትኩ እንድታቅ ነው የምፈልገው። ስለዚህ ከዛ በቀጠል ይሄን እንድታደርግልኝ ይፈልጋለሱ ነው። ዳኒ አስፈላጊ ነው አንተ ካልከኝ ችግር የለም፣ የፈለከውን ነገር አደርጋለሁ። ግን ለምንድን ነው ብሎ ሲጠይቀው፣ እሷን በደንብ አድርጌ ማስተማር እፈልጋለሁ። ሌላ እንግዲህ እደቀ ዳኒ ጋር ትደውልና ያንን ከይሲ ልጨርሰው ነው ስትል ካሌብ ይሰማታል። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንደት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥጉሉን ለየሰዓት አቆጣጠራችሁ ሰላም ሰላም ብያለው። ሰላምታችሁ ከሰላማችሁ ብዙት ትረፍርሽ ይበልኝ እያልኩ ዛሬም እንደተለመደው እንግዲህ የግፈኛ ሚስትና የሰራተኛ ፈጥጫ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ይህ ድራማ በጣም ልብ አንጠልጣይ አስተማሪ ሁላችንም ልናስተውለው የሚገባ ልንመለከት የሚገባና ትምህርት ልንወስድበት የሚገባ ድራማ ነው። በገሃዱ አላሚያው ይፈጸማል፣ ይደረጋል የተባለውን በድራማ መልኩ እያስተማሩን ይገኛሉ። ባለፈው ክፍል ላይ እንግዲህ ድራማው ሲያቆም ቲና እና ዳኒ አውርቶ ሲለያዩ የካሌብ አባት ተከታትሎ ዳኒን ከኋላው ነካ አድርጎ ቁጭ ብለው ሲያወሩ ሊያወሩ ሲሉ ነበር ያለቀው። እንግዲህ የካሌብ አባትም እንዳልሞተ ለዳኒ ካሳወቀው በኋላ ከዳኒ የሚፈልገው ነገር እንዳለ ይጠይቀዋል። አባዬ ስላገኘኸኝ እና ይቅርታ ስላደረክልኝ በጣም አመሰግናለሁ ሲለው አባትየውም እንግዲህ እንግዲህ ከዛ በበለጠ ሙሉ ለሙሉ ይቅር እንድል አንድ ነገር ታደርግልኛለ። እሱም ቴና እንግዲህ ከአንተ ጋር እንደምትገናኝ አውቃለሁ። ስለዚህ አሁንም እኔ እንደሞትኩ ነው የምታውቀው። ስለዚህ እንደተገናኘን በፍጹም እንዳትነግራት፣ እንደሞትኩ አድርገህ እያንዳንዱ የምታደርገውን ነገር እግር በእግር እየተከታተልክ እንድታጠናልኝ ይፈልጋሉ። እሷማ ያው መሞትክን አስመስግራ ከቀበሌ ወረቀት አጽፋለህ ሲለው፣ ስለዚህ የምታደርገውን ቀጣዩን እርምጃ በደንብ አድርገን ማወቅ አለብን። ይሄን እንድታደርግልኝ ይፈልጋለሁ ሲለው ዳኒም ምንም ሳያቅማማ በአንድ ሀሳብ እሺ ችግር የለውም አደርጋለሁ ብሎ ይስማማል በቃ አሁን መሄድ ትችላለህ ብሎ ዳኒን ይሸኘዋል ከዛ እንግዲህ ከኤደን ጋር ይቀጣጠሩና ይገናኛሉ እሱም እንግዲህ ኤደን ቆይ የቆምኩት ሰዓት አይታይሽም እንዲ ከስልክ ጋር ብቻ ነው እንዲ ስልክ እኮ በአሁኑ ሰዓት ሁሉም የሚጠቀመ አላየሁክም ነበር ለማንኛውም ወደ መጣበት ጉዳይ እንሂድ ስትለው እሱም በመካከላችን የተፈጠረውን ነገር አስወግደን ለምን አንድ ላይ አንሆንም? ሲላት ለዚህ ነው የመጣው። በቃ እኔ መሄድ አለብኝ። አይ ለዚህም አይደል የመጣሁት የኔና ያንቺ ፍቅር ተልካሻ ነው፣ እንዲህ እንላታል። ለማንኛውም የምታወራኝ ነገር ከሌለ እኔ መሄድ አለብኝ ብላ ሄደ። አይ ሌላም የምነግርሽ ነገር አለ አባ እየተለቋስል ምን ይሄ እኮ በጣም ደስ የሚል ምስራች ነው። እንዴት ቆይ እንዴት ብላ ተጠይቀዋለች እሱም፣ ታሪኩ ብዙ ነው፣ እኔም እሱን ለማስፈታት ሄጄ ታግቼ ነበር። እንዴት ብላ እንግዲህ ትጠይቀዋለች። አይ እሱ ታሪኩ ብዙ ነው፣ ሌላ ጊዜ እነግርሻለች ላት ታሪኩን እናሳጥረውን አሳጥረን እንሰማዋለና ትለዋለች፣ ኤደን ማለት ነው። ከዛ እንግዲህ እያንዳንዱን ነገር ይነግራታል፣ ሊያገናኛትም ቃል ይገባላታል ማለት ነው። ከዛ እንግዲህ ቲና ወረቀቱን አጽፋ ወደ ቤት እንግዲህ ጣውላው ላይ ቁጭ አድርጋ ታለቅሳለች እንግዲህ። ካሌብና ትሁት በደንብ ማስመሰል እሷ እየሳቀች እየገደለችን እስከሆነ ድረስ እኛም ደግሞ ማፌዝ አለብን። ቆይ በአባቴ ላይ ማፌዙ ተገቢ ነው? እንዲህ እሷ ያፈዘች ጭም አንሶ ሲላት ትሁት አይ ችግር የለውም ስለዚህ ማድረግ አለብን። ውጤቱ ደግሞ አመርቂ ነው ብላ ካሌብን አሳምነው ስለነበረ እንግዲህ ወረቀቱን ቁጭ አድርግና ወይኔ ወይን አባዬ እያለች እንግዲህ ማርስስ መሰሏን ትቀጥላለች ቲና። ከዛ እንግዲህ ትሑትም ቀበል ብላ በቃ እውነትና የአባዬ መሞት ብላሷም ታለቅሳለች እንግዲህ ሙሉ ለሙሉ ያመኑላት መስሏት እንግዲህ በጣም ደስ ይላታል። እንግዲህ ካሌብ ከዚህ በኋላ ምንም ነገር የምናደርገው ነገር የለም፣ ስለዚህ ማመን አለብን ለማንኛውም መጣው ብላ ቶሎ ብላ ዳኒ ጋር ትሄዳለች። የምስራች አለ ስትለው፣ ምንድን ነው የምስራቹ? ወረቀቱን እኮ ለነካሌብ ሰጠኋቸው። ታዲያ አይ፣ አሁን እነሱም መሞቱን አምነዋል። ስለዚህ ከዚህ በኋላ ምንም ነገር አይፈጠርም። አሁን ደግሞ ሀብቱን ወደ ሱ እንዲያዞር አድርጌ ከስድስት ወር በኋላ ፈትቼ ሰማንያ ንቀዳለሁ። የዛን ይህ ሀብቱ ተካፋይ የምሆን አይመስልህም? ስትለው፣ ዳኒ ምናልባት የወርስ ስለሆነ ላታገኝ ፎርጁ ታሰራለ፣ ትለዋለች። እንደዛ የምታሰሪ ህግ የምታመልጽ ይመስልሻል? ዘብጥያ እያ የምንወርደ ይመስልሽም። ቆይ ይህንኛው ደግሞ የትኛው እብደትሽ ነው ብሎች ጠቀ። እኔ ትደሰታ ለቤት ስጠብቅ ጭራሽ ጥሩ ነው ብላ ህዝም ትለኛለ። እንዲህ ስትለው እንግዲህ የመሰለኝን ነው ምነግርሽ እና ይሄ ሊያስደስትሽ ይገባ። ገና ብዙ ይቀርሻል። አሁን መሄድ አለብኝ። በጣም በስቸኳይ የማገኘው ሰው አለ። እንዴ ቆይ አብረን እንሄዳለን። ሂሳብ አምጡ ብላ የሚጠጡበትን ከፍላ ካሌብን መጣሁ ብዬ እሄዳለሁ እማወራውም አለ ችልና እሷም ወደ ካሌብ ትሄዳለች። እቤት ትሄድና እንግዲህ ካሌብ ከዚህ በኋላ እያባይም ሞት እውን ሆኗል። ስለዚህ እያንዳንዱ ነገር ዘመድ አዝማድ ካለ ደውለ እርማቸውን አውጥተው መተው ይቀመጡ፣ እርማቸውን ያወጡ ምናልባት ከዚህ በኋላ ወይ ሌላ ሰው መቶ ሀብቱን እንዳይልክ ወደ አንተ መዞር አለበት ሀብቱ ስትለው፣ እኔ ለምንድን ነው ሀብቱ ወደ እኔ የሚዞረው? ሌላ ሰው እኮ የለም፣ ያለሁት እኔ ነኝ፣ ስለዚህ ሀብቱ የእኔ የመስለሽም እንዲህ ሲላት፣ አዎ ግን የሚፈጠረው አይታወቅም፣ ስለዚህ ወደ አንተ መዞር አለበት ብላ እንግዲህ ብትነግረውም እሱ እሺ ብሎ ያው የነገርሽኝ ነገር አሳማኝ ነው ብሏት ስላላት እሺ አላት በሀሳቧ የተስማማ መስሏት አሁንም እንግዲህ እየፈነጠዘች ወደ ዳኒ ትሄዳለች። ለዳኒም እያንዳንዱ ነገር ትነግረዋለች። ከዛ እንግዲህ ዳኒ ኤደንን ይዞ ካሌብ አባት ጋር ይሄዳል። ጋሺ ስላገኘው በዚህ መልኩ ስላገኘው በጣም ደስ ብሎኛ ብላ አቅፋ ሰላም ካለች በኋላ አባዬ እንግዲህ አንድ ነገር እንድታደርግልኝ ይፈልጋሉ። ለጥፋሁት በደል ይቅር ባይባልም ኤደን እንድታስታርቀኝ ይፈልጋሉ። ይኸው ኤደን እኮ ፊትለፊት ናት ቅር ያለችውን ነገር ጠይቃት ስለው አንተ እንድታስማማኝ ፈልጌ ነው እሷማ እምቢ አለችኝ ሲለው እንግዲህ ቅር ያለባት ነገር ላይ እኔ መግባት አልችልም ይላል። ነገር ግን እዚህ ጋር ሰው ሆኖ መይሳሳት የለም ከብረት ዝገት፣ ከእንጨት ጭስ እንደሚባለው ሁሉ ዳኒ እንግዲህ ጥፋቱን አምኖ በጣም ተጸጽቷል። ጋሸም በእርግጥ ሊያስታርቃቸው ይችላል። ትንሽ ያው በደንብ ይማር ብሎ ይመስለኛል። ስለዚህ የዛን ግን ቢያስታርቃቸው በጣም ደስ ይል ነበር። እንግዲህ ዳኒ ያደረጋችሁት ጀብዶ ምስጋና ይገባችኋል፣ በጣም ጥሩ ነገር ነው ያደረጋችሁት ብላ ኤደንም ታመሰግነዋለች ዳኒን። ከዛ እንግዲህ አይ እሷ ብቻ እኮ አይደለችም ቅር ያላት ካሌብም በጣም ቅር ብሎታል ሲለው፣ ዳኒ ቶሎ ብሎ ሄዶ ካሌብን በጣም ይቅርታ በጣም ብዙ በድያለሁ ብዙ አስከፍቻለሁ እባክህ ቅርበኔ ሲለው፣ እሺ ችግር የለውም እንኳንን የትንሹ ፈጣሪ እንኳን የበደለውን ሁሉ ይቅር ብሏል። ስለዚህ ይቅራል ከኔ ማለት ነው ሲለው አዎ ይቅር ብያለሁ እኔ ማንኝና ባንተ ላይ ቂም ይዣለሁ ይለዋል። ከዛ እንግዲህ ካሌብና ዳኒም አንድ ላይ ይሆናሉ። እንደዛ ላይ እያወሩ እንግዲህ በዚህ መልኩ ተሰብስበን አንድ ላይ በመሆናችን በጣም ደስ ብሎኛል። እኔም ለዳኒ ቴና እንደ በፊት ታወራ ደስ ብሎ አዎ እያሉ እንግዲህ ስልክ ትደው